ለምን እየተቀጨኝ ስለሰራተዛ እኔ ለራሴ ውስጥ ነው እየጨነቀኝ ነው። ርቀኸኝ ተኝተሃል፣ ጠጋ እንኳን ሳትለኝ። በእኔ ብሶ እኔ ያልተናደርኩ ደግሞ አንተ ልትናደድ ይገባሃል? ምን ሌላ ሰው ንቆልበምንድን ነው ይሁን፣ ከሆን ተናገረው ታዲያ። ወይ ምንድን ነው ይሁን ከሆን እያልኩ እየተጨናነኩ እኔ እኮ አልተናደርኩም። እዛች ግድግዳ ጋር ተለጥፈህ ነው ያደርከው። ጠጋ ብለህ እንኳን አላቀፍከኝም። ምንድን ነው የጎደለብህ ያጓደልኩብህ ነገር? አይደል እነግርሻለሁ እያልኩ ምንድን ነው የምናገረው? የአንተ ነገር ደግሞ እንግዲህ

ለምንድን ነው የምትናደጂው? አንቺ ክብር አልሰጠኝም፣ ፍቅር አልሰጠኝም፣ አልናደድም ነው ጥፋት ቆር ደሚ እና ለኔኛ መናደድ የሚገባኝ ነበር። አንተ ከባከበኝ ፍቅር አልሰጠኝም። እዛ ግድግዳ ጋር ምክንያት ምክንያት፣ ስራ ምክንያት፣ በቃ እና ምን ሰራን? እኔ ጋር መጣት አይደል? እንደዛ ከሆነ ሚስት ማግባት ምናምን አስፈለገ? ችግር ምንድን ነው? ተጣለ? ምን ጓደለበ? ምን እየሆንክ ነው?

የምን ግርግዳን ያጣያ? እዛ ጥግ እኮ ነው ያደርከው። እኔ ዝም ብዬ ነው እንደዚህ እንትን ጠግቼ የተኛሁት እንጂ፣ ምንድን ነው ግርግዳ? ሰው ነው ግርግዳ? እና ነው ዝም ብዬ ነው እኔ። ምንድን ነው ያፈርከው? ምን ሆናል? እስኪ ንገር፣ ምንድነው ችግር? ያው ልጅ የመውለድ ፍላጎት አለኝ። ምን ይሁን እንደዛ ስትይኝ እኮ ዳር ዳር ምለው

ምን በላይ የሚያለው እየተናደርክ ያለሁት እኮ በተገላቢጦ አንተ ነህ። ምንድን ነው ችግር፣ ንገረኛ። ሽከር ይነፍ ምን መሰለሽ፣ እሺ ሰሞኑን እንደዚህ ዳር ዳር ማለት ነው እንደዛ፣ ስቲ ምን መሰለሽ፣ ቃለ ቃለ አልተገረስኩም፣ አልተገረስኩም እኮ ለዛ ነው ዳር ዳር ምልሽ። ነገ ዛሬ እነግርሽ፣ እያፈርኩ ነው፣ እየፈራውሽ እኮ ነው። አልተገረስኩም ፈጣሪ። እሱ ካልተገረስ ደግሞ መፈጸም ምን አይችልም? ይችላል። አሪኩ ለዛ ነው እንዴ ይቀርታል። ቆይ ምንድን ነው ቆይ እስከ ዛሬ ለምክንያት አንተ ነገር ዛሬ በቃ ምን መጀመሪያ ግን እስካሁን ድረስ

ወላማይ ወላሂ የለም፣ እንዳይሰሙ ቀጥ ብለህ ጋሽ መኮንን የሚባለው አሉ። ቀጥ ብለህ እዛ ሄደህ እዛ ጋሽ ትልቅ ሰው እዛ ቀጥ ያለ ለና

አንድ ሙሉ ያልሆነ ወይ ጠፋን። ታድያ እንደዚህ የሚያደርገኝ አንቺ ጥፋት አለ እኮ። ምንድነው ጥፋቱ? ነው ጋ ጥፋት አለ ቶሎ ይበቃው። ተቃጥለሽ ኑሩ ያለሽ ሰው ነኝ። ቀጥ ብላ ሄድክ እንጂ እና የምለብሰው ተውኩት። ከትንሽ ጊዜ በኋላማ ብቻዬን እያወራሁ መሄዴ ራሱ አይቀርም። በቃ ብቻዬን ራሱ እያወራሁ መሄዴ አይቀርም። እድሜ ይስጥ ብቻዬን እያወራሁ እንዴት አገኛለሽ

ስትሄድ ስትል አተም ደሞ እንዳያምህ ብዬ እኔ የወንዱም የሚገባኛል፣ የሴቱም የሚገባኛል። አስተሳሰቤ ከማንም በላይ ነው ነው። ለምን እንደዚህ አናደርግም? አሁን ጋሽ እንትን ማንም ነው ወልሽ እኔ ለማን አልፈልግም እኔ የሚቆርጥ